በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በጌታ ስም የሚመጣ የአባቶቻችን የዳዊት መንግሥት የተባረከች ናት ሆሣዕና በአርያም የቅዱስ ማርቆስ ወንጌል ምዕራፍ 11 ከቁጥር አስር እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የሆሣዕና ዓመታዊ በዓል በሰላም አደረሰን አደረሳችሁ። በምሥራቅ ሸዋ ሀገረ ስብከት በርዕሰ ከተማ መንበረ ጵጵስና በአዳማ ከተማ የአዳማ ደብረ መድኃኒት መድኃኔዓለም ገዳምና ካቴድራል በነገ ዕለት የሚከበረውን ጌታችን የመድኃኒታችን የኢየሱስ ክርስቶስ የሆሣዕና በዓል ሁላችሁም ኦርቶዶክሳዊ ኦርቶዶክሳውያን በመድኃኔዓለም ደጅ ተገኝታችሁ እንድታከብሩ ጥሪያችንን እናስተላልፋል። ልበ አምላክ ቅዱስ ዳዊት በመዝሙር 118 ቁጥር 26 ላይ ብሩክ ዘይመጽ በስመ እግዚአብሔር ብሎ እንደተናገረ በእግዚአብሔር ስም የሚመጣ እርሱ ብሩክ ነው ብሎ እንደነገረን በእግዚአብሔር ስም የመጣ መድኃኔ ዓለም እንድቁርም ደግሞ ምግበ ነፍስን ምግበ ስጋን የሚሰጥ በረከተ ሥጋ በረከተ ነፍስን የሚያድል የሚመጣውም የሚከተለውም ሕዝብ ወደ ኢየሩሳሌም ከተማ ሲገባ ሆሣዕና በአርያም ብሎ ያመሰገኑት የሁላችን አምላክ መድኃኔ ዓለም ኢየሱስ ክርስቶስ የሚታሰብበትን በዓል በዚሁ ስፍራ ተገኝታችሁ እንድታከብሩ ገዳሙና ካቴድራሉ ጥሪውን ያስተላልፋል። መድኃኒታችን ኢየሱስ ክርስቶስ ሁላችንንም ለበዓሉ በቸርነቱ ያደርሰን።